የጠዋት መጥፎ የአፍ ጠረን ያስቸግሮታል እንግዲያውስ ይህንን ቪዲዮ እስከ መጨረሻው ተመልከቱ ሰላም ዶክተር ሰላም ነኝ ከፍና ልዩ የጥርስ ህክምና ክሊኒክ የጠዋት የመጥፎ የአፍ ጠረን ወይም የአጭር ጊዜ ሀሊቶሲዝ መንስኤዎቹ የሚከተሉት ናቸው የመጀመሪያው ደረቅ አፍ ወይ ደግሞ ዜሮቶሚያ ነው በእንቅልፍ ወቅት የምራቅ ምርት ስለሚቀንስ ምራቅ ደግሞ የምግብ ሽረፍራፊዎችንና ባክቴሪያዎችን ለማጠብ ይረዳል ምራቅ አነሰ ማለት በአፋችንን ውስጥ ያሉ ባክቴሪያዎች በመባዛት መጥፎ ሽታ ያላቸውን ውህዶች ይለቃሉ በዚህ ምክንያት መጥፎ የአፍ ጠረን ይከሰታል ሁለተኛው በምላስና በ አፍ ውስጥ ያሉ መጥፎ ባክቴሪያዎች። አፍ ውስጥ ያሉ አኔሮቢክ ባክቴሪያዎች ፕሮቲኖችን በመሰባበር እና በመፍጠር መጥፎ ሽታ ያላቸውን ተለዋዋጭ የሰልፈር ውህዶችን በመልቀቅ መጥፎ የአፍ ሽታን ይፈጥራሉ። ሶስተኛው፣ በአፍ መተንፈስ ወይም ማንኮራፋት። አፍን በመክፈት መተኛ ለበለጠ ለአፍ ድርቀት ያጋልጣል። ሽታውም ይባስ እንዲባባስ ያደርገዋል። አራተኛው የአፍ ንጽህና ጉድለት ነው። በአንድ ጀንበር በጥርስ ወይም ምላስ ላይ ባክቴሪያዎች የምግብ ሽርፍራፊዎችን በመመገብ መጥፎ ሽታ ያላቸውን ውህዶችና ፈሳሾችን ይለቃል። የመጨረሻው አመጋገብ ወይ ደግሞ ሲጋራ ማጨስ ነው። ነጭ ሽንኩርት፣ ቀይ ሽንኩርት፣ አልኮሆል እንዲሁም ትንባሆ የጧት የአፍ ጠረን እንዲፈጠር ከፍተኛ አስተዋጽኦ ያደርጋል። ስለዚህ የጠዋት የአፍ ሽታን እንዴት ማሻሻል እንችላለን? ከመኝታ በፊት ጥርሶን መቦረሽ፣ በተለይም ምላሶትን በሚገባ ማጽዳት። ሌላኛው ከመኝታ በፊት በጸረ ባክቴሪያ የአፍ መግመጥ መጫ አፍን መግመጥ። ሶስተኛው በቂ ውሃ መጠጣት። አራተኛው ሲጋራ ማጨስን እንዲሁም አልኮል መጠጥን መቀነስ። የአፍንጫ ወይም የሳይነስ ችግሮች ካሉ በቂ ሕክምና መውሰድ። የመጨረሻውና ዋነኛው ደግሞ የጥርስ ሐኪሞን በመደበ ጥገኝነት መጎብኘት አንዳንድ ጊዜ ከድድ በሽታ ወይም ከመቦርቦር ጋር ስለሚያያዝ ግዴታ የጥርስ ሀኪም ቢያዩት ይመከራል መጥፎ የአፍ ጠረን ቀኑ ሙሉ ከቀጠለ እንደ ፔሪዶንታል በሽታ የቶንሲል ጠጠር የምግብ መፈጨት ችግር ሊሆን ስለሚችል የጉበት የኩላሊት እንዲሁም የስኳር በሽታ ሊሆን ስለሚችል ችላ መባል የለበትም ከዚህ ጋር የተያያዙ ጥያቄዎች ካላችሁ ኮመንት ሴክሽን ላይ ያስቀምጡል በሌላ ቪዲዮ እንመለስበት